የተወደዳችሁ ቅዱሳን፣ የእግዚአብሔር ጸጋና ሰላም ይብዛላችሁ እያልኩ ዛሬ የመጨረሻውን ስድስተኛውን ጥናት ይዤ የምመጣው መብራቱ ማዴቦ ነኝ ከአውስትሬሊያ። እግዚአብሔርን እጅ አድርገን እናመሰግነዋለን። በዚህ በስድስት ቀናት ቃሉን አብረን እንድናጠና መልእክቱንም ስለሰጠን እንደገና ደግሞ ይህንን እድል ስለሰጠን። ብዙ ሰዎች ናቸው ይህችን ቀን ማየት እየናፈቁ ያልቻሉ። ነገር ግን የእግዚአብሔር ፈቃድ ሆኖ ዛሬ እዚህ ልንደርስ በቅተናል። ብዙውን ጊዜ እንዲሁ ችላ የምንለው ነገር ካለ ሕይወትን ወይም ደግሞ እያንዳንዷን እስትንፋስ እንዲሁ በቀላሉ ችላ አድርገን ነው የምናየው። እያንዳንዷ የእግዚአብሔር ስጦታ ናት። ያለ እግዚአብሔር ስጦታ ምንም ማድረግ እንደማንችል እና ምንም መሆን እንደማንችል እንረሳለን። ስለዚህ እግዚአብሔርን እጅግ አድርገን እናመሰግነዋለን። እንደገና ደግሞ ቃሉንም ስለሰጠን፣ እውነቱን እንድናውቅ ስለሰጠን እናመሰግነዋለን። ይህ ታላቅ ዕድል ነው። ብዙ ናቸው በጨለማ ያሉት። እግዚአብሔር በምሕረቱ ይህንን ኃላፊነት ሰጥቶናል። ይህንንም ኃላፊነት ደግሞ ለመወጣት እግዚአብሔር ይርዳን። ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አምላካችንና አባታችን እናመሰግናሃለን። ዘውትር ከኛ ጋር ስለሆንክ፣ ስለምትመራን፣ ስለምታስተምረን በትዕግስት ከኛ ጋር ስላለ እናመሰግናሃለን። ኃጢአት በደላችንን ይቅር በል፣ በመሀከላችን ተገኝ፣ በጌታ በኢየሱስ ስም አሜን። ባለፉት አምስት ቀናት በማቴዎስ ምዕራፍ 16 ከቁጥር 13 እስከ 20 ያለውን ስናይ ቆይተናል። ይቅርታ፣ አነበዋለሁ ከቁጥር 16 ጀምሮ ያለውን አነበዋለሁ። ስምዖን ጴጥሮስም መልሶ አንተ ክርስቶስ፣ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ፤ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። እንግዲህ ይህንን እንዳየ ነው ይህ በዚች ድንጋይ ላይ የሚለው ክርስቶስ ጴጥሮስ የተናገረው ቃል አንተ የህያው የእግዚአብሔር ልጅ ነህ፣ ክርስቶስ ነህ ብሎ የተናገረው ቃል እንደሆነ አይተናል። ምክንያቱም ክርስቶስ ቤተክርስቲያንን በግለሰቦች ላይ አይሰራም። ሰው ሁሉ ስጋ የለበሰ የሚጠፋ ነው፣ እንደ ሳር የሚረግፍ ነው፣ እንደ አጠፋ እንደ አበባ የሚጠወልግ ነው። በሰው ላይ እግዚአብሔር ቤተክርስቲያን አይሰራም። ቤተክርስቲያን የሚመሰረተው በወንጌል ላይ ነው፣ እና ያንን ካለ በኋላ ይህንን ቁልፍ ሰጠሃለሁ ቁልፉ ደግሞ ጴጥሮስ የተናገረው እንደሆነ ነው። የክርስቶስ ወንጌል ብቻ ነው ሊያድነን የሚችለው። ከዛ ውጭ ምንም ነገር ወይም ደግሞ ማንም ሰው በሰው ሕይወት ውስጥ ስልጣን የለውም። ከሰማይም ሊያስቀር አይችልም፣ ወደ ሰማይም ሊያስገባ አይችልም። ከሞት ወደ ሕይወት የሚያሸጋግረው ወንገሉን ወንገሉን መቀበል ብቻ ነው። ይህንን ያመነ ነው የሚለው ትናንትና እንዳነበብ ነው፣ ከሞት ወደ ህይወት ተሸጋግሯል ነው የሚለው እምነት ነው። ስለዚህ ያ ቁልፍ ወንገል ስለሆነ ወንገሉን ይዘ እንድንሄድ ተሰጥቶናል። ይህ ቁልፍ ተሰጥቶናል። ይህንን ወንገል የሚቀበል በሙሉ ይድናል። ስለዚህ ይህ በሰማይ የታሰረ ይሆናል የሚለው ትርጉም ነው እንጂ አስቀድሞ በሰማይ የተደረገውን የታሰረውን ወይም በሰማይ የተወሰነውን እናንተ ትፈጽማላችሁ ማለቱ ነው ትክክለኛው ትርጉም። እና መሰረቱ እንግዲህ በዚች ድንጋይ ላይ ነው የሚለው ቤተክርስቲያኔም እሰራለሁ ይላል። በዚች ድንጋይ ይህች ድንጋይ ወንጌል ናት ብለናል። ዛሬ በዚች በዛሬው ዕለት የምናየው እራሳችንን እንድንጠይቅ የምፈልገው ነገር አለ። ክርስቶስ በዚች ድንጋይ ላይ ቤተክርስቲያን እሰራለሁ ካለ እኔና እናንተ ያለንበት ቤተክርስቲያን በምን ላይ የተመሰረተ ነው? ወይም ቤተክርስቲያን የምንመሰረተው በምን ላይ ነው? ባለፉት አምስት ቀናት እንዳየነው ቤተክርስቲያን የምትመሰረተው ጴጥሮስ በተናገረው ላይ ነው፣ በወንጌል ላይ ነው። በሐዋርያት ጊዜ ህንፃ አልነበረም ቤተ ክርስቲያን የሚባል ነው። በቤት ነበረ የሚያመልኩት ክርስቲያኖች፣ ክርስቶስን የሚከተሉ ናቸው። በየቤቱ ነበር እየተሰበሰቡ የሚያመልኩት። በኋላ ቁጥር እየበዛ ሲሄድ ለአሰራር አመቺ ስላልነበረ አደረጃጀት መጣ። ያ አደረጃጀት ስራውን ለማፋጠንና ስራውን ለመርዳት እንጂ እንደ ድርጅት ሆኖ ራሱን የቻለ ግለሰቦችን ከፍ አድርጎ ስልጣን የሚሰጥ ስልጣን የሚያሰጥ ወይም ደግሞ ግለሰቦችን የተወሰኑ ሰዎችን ከሰው በላይ አድርጎ ካህናቱን ወይ ቀሳውስትን ከላይ ከሰው በላይ አድርጎ የሚያስቀምጥ አልነበረም። ሁሉም እኩል ነው በእግዚአብሔር። ሐዋርያትን በምናይበት ጊዜ ሀብታም የሆኑ አልነበሩም። ትላልቅ ቦታ የነበሩ አልነበሩም። አሁን አንዳንድ ቦታ ላይ የሃይማኖት መሪዎችን ተሸክሞ የሚሄዱበት ቦታ አለ፣ የሚሄዱበት ጊዜ አለ። ይሄ ድሮ በጣዖት ጊዜ በጣዖት አምልኮ መሪዎቻቸው የሃይማኖት መሪዎች የጣዖት አምልኮ መሪዎች እነሱ እግዚአብሔር ናቸው። ስለዚህ ተሸክሟቸው ነው የሚዞሩት። ያ ነው ዛሬ ወደ ቤተክርስቲያን የመጣው። በታላቅ ዙፋን ነው የመሪዎች የሃይማኖት ሰዎች መቀመጫ። በምናይበት ጊዜ ዙፋናቸው ትልቅ ነው። ወርቅ ያለው ነው። በወርቅ የተለበጠ ነው። ትልቅ ዙፋን ነው። የዓለም መንግስታት እንኳን እንደዛ አይነት ዙፋን የላቸውም። አንዳንድ ቦታ ላይ በምናይበት ጊዜ መሰረቱን ስተዋል ማለት ነው። መሰረቱ ይህንን ወንጌል ማዳረስ ነው። በዚህ ላይ ካልተመሰረተ ቤተክርስቲያን ከክርስቶስ ጋር አይደለም ማለት ነው። ከክርስቶስ ጋር ያልሆነው ደግሞ አንቲክራይስት ከአንቲክርስቶስ ጋር ከክርስቶስ ጋር ከተቃዋሚ ሰሞኑን እንዳየነው። ስለዚህ ጥያቄው እኔና እናንተ ያለንበት መሰረቱ ምንድን ነው? በኤፌሶን ምዕራፍ ሁለት ቁጥር 19 ላይ እንዲህ ይላል። ኤፌሶን ምዕራፍ ሁለት ቁጥር 19 ኤፌሶን ምዕራፍ ሁለት ቁጥር 19 ላይ እንዲህ ይላል። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች ከቅዱሳን ጋር ባላገሮች ናችሁ፣ የእግዚአብሔር ቤተሰዎች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታነጻችኋል። የማዕዘኑም ድንጋይ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያደርጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። አሁን በመጀመሪያ ደረጃ ምንድን ነው? ዜግነታችንን ነው የሚናገረው። አንድ ላይ ዜግነታችን አንድ ላይ አብረን የእግዚአብሔር ቤት አባላት ነን ነው የሚለው። ሃውስሆል ኦፍ ጋድ የእግዚአብሔር ቤት ቤተሰብ ነን። ቤተሰብ ውስጥ ልጅ አለ፣ አባት አለ፣ እናት አለች። እነኚህ የቤተሰብ አካል ናቸው። ጳውሎስ የሚለው እኛ የቤተሰብ አካል ነን። አንድ ቤተሰብ ነው ነው የሚለው። ቤቱ የተሰራው መሰረቱ በነቢያትና በሐዋርያት ላይ ነው ነው የሚለው። ሐዋርያትና ነቢያት የጣሉት መሰረት ነው። ለዚህ ነው ጳውሎስ ከመሰረት ነው መሰረት በስተቀር ሌላ ማንም እንዳይመሰርት የሚለው በአንደኛ ቆሮንቶስ ሶስት ላይ በኋላ እመጣበታለሁ። እና በሐዋርያትና በነቢያት እነሱ በጣሉት መሰረት ነው። የነቢያትን አይተናል፣ አስቀድሞ ይመጣል ብሎ በብሉይ ክዳን ውስጥ ሲጠባበቁ የነበሩ ነው። የቤተ መቅደስ አገልግሎት የመስዋዕት ስነ ስርዓት ያ የክርስቶስን መምጣትና መሞት የሚያሳይ ነው። ደህንነት በክርስቶስ ብቻ እንደሆነ የሚያሳይ ነው። ያንን ሲመኙ ነበረ፣ ነቢያት ሲያስተምሩም ነበረ። ሐዋርያት ደግሞ ያ ሲመኙት አስቀድመው አባቶቻቸው ሲመኙት የነበረው ተግባራዊ መሆኑን በአይናቸው አይተዋል። ለዚህ ነው ጴጥሮስም ዮሐንስም ያየነውን ነው የምንመሰክረው የሚሉት ስለዚህ እነሱ የያዙት ልክ ጴጥሮስ የተናገረው ነው። ሐዋርያትና ነቢያት የጣሉት መሰረት ምንድን ነው? አንተ ክርስቶስ ነህ፣ የህያው የእግዚአብሔር ልጅ ነን። ክርስቶስ አዳኝ ነው ማለት ነው። ባጭሩ ይሄ ነው መሰረቱ። ቤተክርስቲያን በዚች ላይ ነው የምትመሰረተው ነው የሚለው የማዕዘን ድንጋይ። መሰረቱ እንግዲህ ወንጌል ከሆነ ኢየሱስ ያድናል የሚለው ወንጌል ከሆነ የማዕዘን ድንጋይ ደግሞ ክርስቶስ ነው ነው የሚለው ምናልባት አሁን ብዙ ትርጉም ሊሰጠን ይችላል። በዛን ጊዜ ቤት በሚሰራበት ጊዜ የማዕዘን ድንጋይ ያስቀምጣሉ። ከዛ በኋላ የሚመጣው መንገድ ድንጋይ በሙሉ የሚቀመጠው ድንጋይ በሙሉ ከእሱ ጋር ነው የሚስተያየው፣ የሚስተካከለው ከሱ ጋር ነው። ያንን እያዩ እያነጻጸሩ ነው። ወደ ውስጥም ወደ ውጭም ገባ ወጣ ካለ ያስተካክሉታል በዛ በማዕዘን ድንጋይ። ስለዚህ ማንነታችን የሚገነባውና የሚሰራው በዛ በማዕዘን ድንጋይ ነው፣ በክርስቶስ ነው። መሰረታችን ወንጌል ነው። ስለዚህ ጥያቄው አሁንም የኔና የእናንተ ያለንበት ቤተክርስቲያን መሰረቱ ምንድን ነው? ሐዋርያት የጣሉት ነቢያት የጣሉት መሰረት ነው ወይስ በኋላ ሰዎች የቀየሩት አንቲክራይስት የክርስቶስ ተቃዋሚው መጥቶ በቀየረው እና ራሱ በጣሎ መሰረት ነው። ከዚህ በፊት እንዳየነው ሰይጣን የራሱን መንግስት በዚህ ምድር ላይ መስርቷል። የራሱ ሃይማኖት ዘርግቷል። በተለያዩ ፎርሞች፣ በክርስትናም፣ በተለያዩ ሃይማኖት፣ በጣዖት አምልኮን፣ በሁሉም የራሱን ዘርግቷል። በዚህ ምድር ላይ ክርስቶስን ተክቶ ነው ያለው። የሚጠቀመው ግን ሰዎችን ነው የሚጠቀመው፣ ድርጅቶችን ነው የሚጠቀመው፣ አብያተ ክርስቲያናትና የሃይማኖት ስፍራዎችን ነው። እኔ ሰይጣን ነኝ ብሎ ቀጥ ብሎ አይመጣም። ስለዚህ ከክርስቶስ ውጭ የሆነው ሁሉ ከሰይጣን ነው። በየትኛው ነው የምንሄደው? ክርስቶስ ያስቀመጠው ሐዋርያት እና ነቢያት የመሰረቱት መሰረት፣ ወይስ ሰው በመሰረተው መሰረት ላይ ነው ያለ ነው ቁጥር 21 ላይ በምናይበት ጊዜ እንደምንገጥም የዚህ የህንፃው የቤተ መቅደሱ ገጣሚዎችንን ነው የሚለው። አብረን የምንሰራ የቤተ ክርስቲያኑ አካል ነን። እያንዳንዳችን አካል ነን። እያንዳንዳችን አንድ ላይ እኛ በምንመጣበት ጊዜ ነው አካል የምንሆነው፣ የምንሰራው ደግሞ የክርስቶስ ወይም የእግዚአብሔር መንፈስ ማደሪያ እንድንሆን ነው። አንድ ሰው ሁለት ሰው ብቻውን ክርስቶስን ሊወክል አይችልም። የክርስቶስን አካል ሊወክል አይችልም። ቤተ መቅደስ ሊሆን አይችልም። ቤተ መቅደስ ማለት እኛ ሁላችንም አንድ ላይ ነን። ቤተክርስቲያን ሁላችንም እንደ ጡብ በየቦታው ወይም እንደ ብሎኬት በየቦታው በምንቀመጥበት ጊዜ ያ ነው ሙሉ ቤት የሚሰራው ስለዚህ ከዛ ከቤት ውስጥ አንዱ ውጭ አንዱ ውስጥ ሊሆን አይችልም። ወይም እዛ ቤት ውስጥ ያሉ ድንጋዮች ወይም ደሞ ብሎኬቶች ወይም ደግሞ ጡቦች እርስ በርስ ሲገፋፉ አናይም። ተስተካክሎ ነው የሚቀመጡት። እንደዛ በሚሆኑበት ጊዜ ያማረ ቤት ይሆንና ሰው መኖሪያ ይሆናል። ልክ እንደዛው ክርስቶስ ወይም መንፈስ ቅዱስ በእኛ ውስጥ እንዲሆን ከተፈለገ አንደኛ መሰረታችን ሐዋርያትና ነቢያት የጣሉት መሰረት መሆን አለበት። ሁለተኛ ሁላችንም በዚህ ሕንፃ ራሳችንን ከማዕዘን ድንጋዩ ጋር አስተካክለን ማስቀመጥ አለብን። ከማዕዘን ድንጋዩ ጋር ከክርስቶስ ጋር ራሳችንን አስተካክለን ካስቀመጥን፣ ቤቱ ጠንካራ ያማረ ይሆናል። በዛን ጊዜ የመንፈስ ቅዱስ ማደሪያ ሊሆን ይችላል። አሁን ግን በጣም በሚያሳዝነው ሁኔታ የምናየው ምንድን ነው? ቤተ ክርስቲያን አንዳንዴ በቋንቋ ይመሰረታል። አንዳንዴ በከለር ላይ የተመሰረተ ቤተ ክርስቲያን አለ። አንዱ አንዱ ጋር ሊሄድ የማይችልበት፣ አንዱ አንዱ ጋር ሰላምም የማይባባልበት። ምንድን ነው መሰረታችን? የሐዋርያት የነቢያት መሰረት ነው ወይስ እኛ ራሳችን የምንመሰረተው ነው? የሚቆምም የሚመስለው እንዳይወድቅ ይጠንቀቅ ይላል ጳውሎስ። ወይም የቆመ የሚመስለው እንዳይወድቅ ይጠንቀቅ አንዳንድ ጊዜ ቆመናል ብለን አለን ብለን በቤቱ ስለምንመን ወይም ቃሉንም ስለምናካፍል ወይም ስለምንዘምር ወይም ስጦታ ስለምንሰጥ አስራ ስለምንሰጥ የተለያዩ ነገሮችን በቤተ ክርስቲያን ስለምናደርግ ያ የቤቱ በቤቱ ውስጥ ያለን ሊመስለን ይችላል ክርስቶስ እኮ በመጨረሻ ሲመጣ ምንድን ነው የሚለው አላውቃችሁም ነው የሚለው ይህንን በስሙ አላደረግንም። ይህንን አላደረግ የታመሙትን አልፈወስንም አልጎበኝንም። ይህን ለሆነ አላቃችሁም ነው የሚለው አላቃችሁም ነው የሚለው። ስለዚህ በዚህ መሰረት ላይ አልተስተካከልንም። በማዕዘን ድንጋዩ ራሳችንን አስተካክለን ቀርፀን አላስቀመጥነው እዛ አልተቀመጥነው። በአንደኛ ቆሮንቶስ ሶስት ከዘጠኝ ጀምሮ ያለውን ስናነብ አንደኛ ቆሮንቶስ ምዕራፍ ሶስት ላይ ከቁጥር ዘጠኝ የእግዚአብሔር እርሻ ናችሁ የእግዚአብሔር ህንፃ ናችሁ። ከእርሱ ጋር አብረን የምንሰራ ነን። ከእርሱ ጋር ነው ህንፃውን የምንገነባው። የእግዚአብሔር ጸጋ ቁጥር አስር እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረቱ ሌላውም በላይ በላይ ያንጻል በላዩ ያንጻል እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ እንዴት አድርጋችሁ እንደምትሰሩ በቤተ ክርስቲያን እንዴት እንደምትመላለሱ አንዳችሁ አንዳችሁን እንዴት እንደምታስተናግዱ እንዴት ትርኢት እንደምታደርጉ ይጠንቀቅ ማለቱ ነው ሀላፊነት በሚሰጥበት ጊዜ ወይም ደግሞ ማድረግ የምትችሉትን በአለም ሳታደርጉ በመቅረታችሁ ድርሻችሁን ባለመወጣታችሁ ተጠንቀቁ ነው የሚለው አንዳንድ ጊዜ የራሳችንን ሰርክል እንፈጥርና ከውጭ አዲስ ሰው በሚመጣበት ጊዜ የትኛው ግሩፕ ውስጥ እንደሚገባ አያውቅም። አንዳንድ ቦታ ላይ አዲስ ሰው መጥቶ አንድም ሰው ሰላም ሳይሎ ወጥቶ የሚሄድበት ጊዜ አለ። ቤተ ክርስቲያን የተመሰረተችው ሰዎችን ለማቀፍ፣ ሰዎችን ለመያዝ፣ ፍቅራችንን ለማሳየት ነው። ቤተክርስቲያን ዓላማው ወንጌልን ለማዳረስ ነው። የሚመጡትን መያዝ ካልቻል ወይም እርስ በርስ ስንጣላና በተለያየ በቋንቋም በዘርም በተለያዩ ነገሮች እየተገፋፋን ካለን አላውቃቸውም ነው የሚለው ክርስቶስ በመጨረሻ ጊዜ ስለዚህ ይጠንቀቅ ነው የሚለው ቁጥር 11 ላይ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም እርሱም ኢየሱስ ክርስቶስ ነው ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንስ የእያንዳንዱ ስራ ይገለጣል ይላል። በእሳት ስለሚገለጥ ያ ቀን ያሳየላል። አሁን ልናታልል እንችላለን ነው የሚለው ነገር ግን፣ በምንድን ነው ስራችሁ በወርቅ ወይም ደግሞ በስልቨር ወይም በተለያዩ ነገሮች ወይስ በእንጨት እና በገለባ ነው የሰራችሁት ነው የሚለው እነዚህ ሁሉ መጨረሻ ላይ እሳት ሲመጣ በሙሉ ገለባውም እንጨቱም በሙሉ ይቃጠላል። ያኔ ነው የሚገለጸው ስራችን። ዛሬ ከልባችን በእውነት መቆም ይኖርብናል። እውነትን ነው እግዚአብሔር ከኛ መጀመሪያ እንድናውቅ የሚፈልገው እንደ ጲላጦስ እውነት ምንድን ነው ብለን እውነትን ሸሽተን የምንሄድ ሰዎች መሆን የለብንም። እውነትን ይዘን እውነት ከኛ የሚጠይቀውን ሁሉ ለማድረግ ልንዘጋጅ ይገባል። ምክንያቱም ጉልበትና ኃይል የሚሰጠን ክርስቶስ ብቻ ነው። ሌላ ማንም ሊሰጠን አይችልም። መንፈስ ቅዱስ እግዚአብሔር ለኛ አዘጋጅቶልናል በዛ ውስጥ እንድናል። ነገር ግን ቤተክርስቲያን ዛሬ በምን ላይ ነው የታነጸችው? አንደኛ ዮሐንስ ምዕራፍ አንድ ላይ እንዲህ ይላል ቁጥር አምስት ከእርሱም የሰማናት ለእናንተም የምናወራላችሁ፣ ዮሐንስ ከክርስቶስ ጋር ነበረ። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል፣ በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን እንመላለስ፣ ለእያንዳንዳችን ህብረት አለን ይላል። በብርሃን እንመላለስ ብርሃን እግዚአብሔር ሲሰጠን ወይም ክርስቶስን ያለው የያዘ ሰው ብርሃን በብርሃን እንደሚመላለስ ካወቀን ክርስቶስ መቆም በሚገባን ቦታ ሳያገኘን ሲቀር ወይም ደግሞ መሆን በሚገባን ቦታ ሳንሆን ስንቀር በጨለማ ነው የምንኖረው። ከክርስቶስ ጋር ካለን በሐዋርያት መሰረት ላይ ካለን በብርሃን ነው የምንመላለሰው። ብርሃን መመላለስ ማለት በእውነት መመላለስ ማለት ነው። በእውነት መመላለስ ማለት በመንፈስ መመላለስ ማለት ነው። እውነት ክርስቶስ ነው። ስለዚህ በእውነት መመላለስ ከክርስቶስ ጋር አንድ ሆነናል ማለት ነው። ከክርስቶስ ጋር አንድ ከሆን በብርሃን ነው የምንመላለሰው። በጨለማ ልንመላለስ አንችልም። የጨለማ ስራ የዲያብሎስ ስራ ነው። ዲያብሎስ ግን ጨለማ ብሎ አይመጣም። በክርስትና ስም ነው የሚመጣው፣ የክርስትና መልክ ነው የሚመጣው። እንዲያውም በመጨረሻ ጊዜ የተመረጡትን እንኳን እስኪያስር ድረስ ድንቅ ተአምራትን ይሰራል ነው የሚለው። ለዚህም ነው በምናየው ነገር እና በምንሰማው ሳይሆን ቃሉ በሚለው ላይ በዛ መሰረት፣ በሐዋርያት መሰረት ላይ ጸንተን ልንቆም ይገባል። ከዛ ውጭ ያለው ነገር በሙሉ ምንም ልናስመስል እንችላለን። ምንም ነገር ልናለባብስ እንችላለን። ለማሳመር ልንሞክር እንችላለን። ከእግዚአብሔር መሰረት ውጭ የሆነው በሙሉ በመጨረሻ ላይ በእሳት እንደሚገለጥ አንደኛ ቆሮንቶስ ሦስት ላይ አንብበናል። ሁሉም በእሳት ይፈተናል ነው የሚለው። ስለዚህ እግዚአብሔር ልብን ነው የሚመረምረው፣ እኛ ግን ፊት ነው የምናየው። ይህ ልብን የሚመረምር አምላክ ኑ ነው የሚለው ወደ እውነት ኑ ነው የሚለው ወደ ክርስቶስ ኑ ነው የሚለው ወደ መሰረቱ ኑ ነው የሚለው። ዛሬ አብያተ ክርስቲያናት ከመሰረቱ ለቀው ሄደዋል። እግዚአብሔር ግን ከመምጣቱ በፊት ብዙዎችን እንደገና ወደ መሰረቱ ሊያመጣ ነው የሚፈልጉ በዛ ፋውንዴሽን በዛ መሰረት፣ በሐዋርያት መሰረት፣ በክርስቶስ ወንጌል ላይ እንድንመሰረትና ይህ የመጨረሻው መልእክት ለዓለም ሁሉ እንዲዳረስ ነው የሚፈለገው። ከዛ በኋላ ክርስቶስ ይመጣል። በዛን ጊዜ ስንጠባበቀው የነበረው አምላክ መጣ ከሚሉት ወገን እንሆናለን። ለዚህም እግዚአብሔር ያብቃን። እንጸልኝ። ጌታ ሆይ ስለ ሁሉም ነገር ተመስገን። ስላስተማርከን፣ ስለምትመራን፣ ስለምትመክረን፣ ስለ ትዕግስትህ፣ ስለ ፍቅርህ እናመሰግናለን። መሰረታችን ጌታ ሆይ የአንተ ቃል የአንተ ወንጌል እንዲሆን ብቻ ራሳችንን አሳልፈን ለዚህ እንድንሰጥ እርዳን። ከዚህ ውጭ የሆነው ጌታ ሁሉ የጨለማ ነውና፣ ተሳስተንም ከሆነ ወደ አንተ እንድትመልሰን ወደ ብርሃን እንድታመጣን እንለምንሃለን። ስለነበረን ጊዜ ተመስገን። ኃጢአት በደላችን ይቅርበል። በጌታ በኢየሱስ ስም አሜን።